ሰላም ጤና ስጥልኝ። የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ዝንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናዎቹን እናሰማችኋለን። የኢትዮጵያ ሃይማኖት ተቋማት ጉባኤ እንደገለጸው አጣሪ ኮሚቴው ባርሲ ዞን በሚገኙ አካባቢዎች ላይ ሄዶ ባደረገው የማጣራት ስራ የአርሲ ክርስቲያኖች ላይ ተፈጸመ የተባለው ጥቃት ሃይማኖት ተኮር አይደለም ሲል ቢያስታውቅም በዛሬው እለት ጠዋት ዳግም ክስተቱ የተደገመ መሆኑ ተሰማ። በህገወጥ የውጭ ምንዛሬ አሻጥሮች ሲፈጽሙ ነበር የተባሉ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውና ከፍተኛ ቁጥር ያላቸው የባንክ አካውንቶች መታገዳቸውም ተገለጸ። የእነዚህን ዝርዝር ዜናዎች ዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ የልወል ምልክቷን ይጫኑ። የኢትዮጵያ ሃይማኖት ተቋም ጉባኤ የአርሲ ጥቃት ሃይማኖት ተኮር አይደለም ያለው በኦሮሚያ ክልል አርሲ ዞን የተፈጸመውን ጥቃት በተመለከተ ያሰማራው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት በዛሬ ዕለት ለመገናኛ ብዙኃን ይፋ ባደረገበት ወቅት ነው። በአጣሪ ኮሚቴው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ሶስት፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እና ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ሁለት፣ እንዲሁም ከጉባኤው ሁለት ባለሙያዎችን እንደተካተቱበት በመግለጫው ጠቅሷል። ልኡኩ ወደ ስፍራው አቅንቶ ለመንቀሳቀስ ጸጥታ ሁኔታው ስጋት እንዳይሆንበት የኦሮሚያ ክልል ሰላም እና ጸጥታ ቢሮ ኃይሎች በጋራ መንቀሳቀሳቸው የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለ ተናግረዋል። ቡድኑ ከጥቅምት 25 እስከ 30 ድረስ በስፍራው በመገኘት ያካሄደውን ጥናት በተመለከተ ማብራሪያ የሰጡት የአጣሪ ኮሚቴው ሰብሳቢ መልአከ ሰላም ዳዊት ያሬድ እንደገለጹት ቡድኑ ጥናት ያደረገባቸው አካባቢዎች በአርሲ ዞን በሚገኙት ጉና፣ ሲርካ፣ መርቲና ቁልአቤ ወረዳዎች ናቸው። ኮሚቴው ጉዳዩን ለማጣር የተጠቀመባቸው ዘዴዎች ቃለመጠይቅ፣ የቡድን ውይይትና የማህበረሰብ የሰላም ኮንፈረንስ ሲሆን በቃለመጠይቆቹ የተጎጂ ቤተሰቦችን ጨምሮ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የአይን እማኞች፣ አባገዳዎችና የአካባቢው የመንግስት የስራ ኃላፊዎችን ጭምር በማወያየት መሆኑን አመልክተዋል። ኮሚቴው በዚህ የመጀመሪያ ሲል በጠራው ሪፖርት በተገኘው ውጤትም በጉና ወረዳ ናኖ ጃዊ ቀበሌ ገበሬ ማህበር የሰው ህይወት መጥፋቱን የንብረት መውደምና እገታ መፈጸሙን አረጋግጫለሁ ብሏል። ክስተቱ ጥቅምት 12 ቀን 2018 ዓ ም ከቀኑ 8 ሰዓት ታጣቂዎቹ ማህበረሰቡን በማስገደድ አብረው ምሳ የበሉ ሲሆን በመጨረሻም የመንግስት የጸጥታ ኃይል መምጣቱን ሲያውቁ ሰዎችን አግተው ወስደዋል ሲል ጉባኤው ተናግሯል። ጥቅምት 13 ቀን 2018 ዓ.ም ተመረጥ ታጣቂዎቹ ተመልሰው በመምጣት ተጨማሪ ሰዎችን መውሰዳቸውንና በጥቅምት 14 ቀን 2018 ዓ.ም በታገቱ ሰዎች ላይ ግድያ እንደፈጸሙባቸው ኮሚቴው አስታውቋል። ኮሚቴው ከተጎጂ ቤተሰቦችና አነጋገርኳቸው ካላቸው የማህበረሰብ ክፍሎች አገኘውት ባለው ጥቆማ ጥቃቱ የተፈጸመው ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው መንግስት ሸኔ ሲል በሽብርተኝነት የፈረጀው ቡድንና የፋኖ ኃይሎች ናቸው ሲሉ እንደነገሩት ሲያመላክት፣ ሌሎች ደግሞ ማንነታቸው የማናቃቸው ሰጥቶና በሌሊት የሚንቀሳቀሱ ምንም የሃይማኖት መገለጫ የሌላቸው የታጠቁ ቡድኖች ስለመሆናቸው ነግረውኛል ብሏል። ጥቃት የተፈጸመባቸውና የሞቱት ዜጎችን አስመልክቶ አሃዛዊ መረጃ በቀጣይ በማጣራት ከነ ሙሉ ማንነታቸው ይፋ አደርጋለሁ ያለው ኮሚቴው የጥቃቱን መድረስ አስመልክቶ በተለያዩ አካላት ሲወጡ የነበሩ መግለጫዎችን በስፍራው ካለው መረጃ ጋር ክፍተት ታይቶባቸዋል ባይ ነው። ችግሩ ፖለቲካዊ ይዘት እንዳለው ከማህበረሰቡ ያገኘሁት መረጃ ያሳያል ያለው ኮሚቴው የችግሩ ተጋላጮች አንድ ነገር ላይ ያነጣጠረ ማለትም ብሔርና ሃይማኖትን መሰረት ያላ ደረገ መሆኑን አስታውቋል። በተያያዘ ዜና ባሪስ ዞን የተደጋገመውን ግድያ በተመለከተ እየቀረቡ ባሉ ቅሬታዎች ውይይት ለማድረግና የህዝቡን አቋም ለማወቅ አዲሱ ሲኖዶስ በሳምንቱ መጨረሻ ወደ ዞኑ ልኳን ቡድን ልኮ እንደነበረ በውይይቱ የተሳተፉ አንድ የዞኑ ወረዳ ቤተ ክህነት አመራር ገልጸዋል። በውይይቱ በዞኑ የተደጋገመውን ግድያ የተመለከቱ ዝርዝር ጉዳዮች መነሳታቸውን ገልጸው ከሳምንት በፊት ከተፈጸመው ግድያ ውጭ ባለፉት ቀናት ተመሳሳይ ጥቃት እንዳልተፈጸመ ተሳታፊዎች ማስረዳታቸውንም ተናግረዋል። ይሁን እንጂ በርካታ ኦርቶዶክሳውያን በታጣቂዎች የተገደሉበት ሲዞን ሀገረ ስብከት ሊቀጳጳስ ከኃላፊነት ይውረዱ የሚል ሐሳብ ከተሳታፊዎች መነሳቱንም እኚሁ በውይይቱ የተሳተፉ አመራር ገልጸዋል። ሊቀጳጳሱ ከኃላፊነት እንዲነሱ የጠየቁት በአርሲ ዞን በተለይ በጥቅምት 2018 ዓ ም ወር በተደጋጋሚ በታጣቂዎች ግድያ በተፈጸመባቸው ወረዳዎች ያሉ ኦርቶዶክሳውያን መሆናቸውን አስረድተዋል። ሊቀጳጳሱ ከኃላፊነት ይነሱ አይነሱ፣ ሀገረ ስብከቱ ሪፎርም ያስፈልገዋል በሚል ሁለት የተለያዩ አቋሞች በመያዝ ሰሞነኛ ውይይት ከማካሄዱ በፊት ሰዎች ወደ ጠቅላይ ቤተ ክህነት አቤቱታ እያቀረቡ እንደነበር አስታውሰዋል። ይህን ተከትሎ ቅዱስ ሲኖዶስ ሶስት አጣሪ ሉካን ቡድን ወደ ዞኑ ልኳል ብለዋል። በዚህ ሉካን ላይ የሀገረ ስብከቱ እንደ ሀገረ ስብከት እየሰራ አይደለም፣ አባታችን የሁሉ ሲገደል መግለጫ አልሰጡም አላጽናኑንም፣ በቦታው በሀገረ ስብከታቸው የሉም የሚል ቅሬታ ከተወያዮቹ መነሳቱንም ገልጸዋል። እውነት ነው የሉም፣ ሰዎች ሲገደሉ ስልክ ስንደውል ቀላል ነው እያሉ ነው ዝም ሲሉ የነበረው ሲሉ የራሳቸውን አስተያየት የተናገሩት እኚሁ አመራር፣ ያ የመረረው ህዝብ ፈንቅሎ አቋሙን አሳውቋል፣ እያገላገሉን አይደለም በሚል ነው አቅጣጫ የተሰጠው ሲሉ የውይይቱን አውድም አስረድተዋል። በዚህም በውይይቱ አብዛኛው ህዝብ ሊቀ ጳጳሱ ከኃላፊነት ይነሱልን፣ ሰላማችንን ልናገኝ ይገባል፣ ስንሞት እግዚአብሔር ያጽናችሁ የሚል አባት እንፈልጋለን የሚል ሀሳብ መቅረቡንም አክለዋል። ውይይቱ በዚሁ መጠናቀቁን ልኡካን ቡኑ የውይይቱን ቃለ ጉባኤ ይዘው ወደ ቅዱስ ሲኖዶስ እንደሚመለሱና ውሳኔው ከቅዱስ ሲኖዶስ እንደሚጠበቅ አመራሩ አስረድተዋል። በሌላ በኩል እናት ፓርቲ ዛሬ በኦሮሚያ ክልል ምስራቅ አርሲ ዞን በድጋሚ በንጹሀን ዜጎች ላይ ጥቃት መፈጸሙን አስታወቀ። ፓርቲው ድርጊቱን ዘር ማጽዳት ሲል በጽኑ ያወገዘው ሲሆን በቅርቡ በአካባቢው ተፈጽሞ በነበረው ጥቃት ዙሪያ ያወጣውን የአጣሪ ቡድን ሪፖርትን በጠንካራ ቃላት ተችቷል። የዛሬው አዲስ ጥቃት ፓርቲው ባወጣው መግለጫ እንዳስታወቀው ዛሬ ህዳር 1 ቀን 2018 ዓ ም ከጠዋቱ 3 ሰዓት ገደማ በምስራቅ አርሲ ዞን አስኮ ወረዳ ጠለታ ቅዱስ ገብርኤል በተባለ አካባቢ ጥቃት ተፈጽሟል። በጥቃቱ ሶስት የኦርቶዶክስ እምነት ተከታዮች፣ ሁለት ወንዶችና አንድ ሴት በአውድማ ስራ ላይ እህል እየወቁ ባሉበት በጥይት ተደብድበው ተገለዋል ብሏል። ፓርቲው አክሎም በርካቶች ታፍነው ተወስደዋል ሲልም ገልጿል። በአጣሪ ቡድኑ ሪፖርት ላይ የተሰነዘረው ትችትም ይህ አዲስ ጥቃት የተሰማው ከሰሞኑ ተቋቋመ የተባለው አጣሪ ቡድን የኢትዮጵያ ሃይማኖት ተቋማት ጉባኤ ሪፖርትን በመጥቀስ ጥቃቶቹ በሃይማኖት ላይ ያላነጣጠሩ መሆናቸውን መግለጹን ተከትሎ ነው። እናት ፓርቲ ይህንን ሪፖርት በጽኑ ተቃውሟል። በሃይማኖታቸው ተመርጠው ዘር ማጽራት ጄኖሳይድ የሚፈጸምባቸውን አስተባብሎ ማውጣቱ እጅግ ያሳዘነን ተግባር ነው ሲልም ወቅሷል። ፓርቲው አክሎም በሃይማኖታቸው ተመርጠው እንደ ሞቱ ሲካዱ ገዳይን ማበረታታት ነው በማለት ሪፖርቱ እውነቱን የካደ አካሄድ መሆኑን ገልጾ ፈጽሞ እንደሚያወግዘው አስታውቋል። የፓርቲው ጥሪና አቋም እናት ፓርቲ ገለልተኛ ዓለም አቀፍ አጣሪ ቡድን እንዲቋቋም በጥብቅ በድጋሚ አሳስቧል። በመጨረሻም ፓርቲው ለአካባቢ ማህበረሰብ ህዝብ በአንድነት ቆሞ ካልደረሰላቸው ለዘር እንደማይተርፉ ግልጽ እየሆነ መጥቷል ሲል ስጋቱን የገለጸ ሲሆን ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። በተቀናጀ መንገድ ህገ ወጥ የውጭ ምንዛሪ አሻጥሮች ሲፈጽሙ የተደረሰባቸው 112 ተጠርጣሪዎች በቁጥጥር ስር መዋላቸውና ከፍተኛ ቁጥር ያላቸው የባንክ አካውንቶች መታገዳቸውን የመንግስት የጸጥታና ደህንነት አካላት አስታወቁ። የብሔራዊ መረጃና ደህንነት አገልግሎት እንደገለጸው መንግስት ተግባራዊ ያደረገውን የማይክሮ ኢኮኖሚ ማሻሻ በመጻረን በተደራጀ መንገድ በሚፈጽሙ ህገ ወጥ የውጭ ምንዛሬ አሻጭሮች ዙሪያ በተቀናጀ መልኩ ሚስጥራዊ የመረጃ ስምሪት ሲከናወን ቆይቷል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል የጸጥታ አካላትና በማህበረሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ 112 ኢትዮጵያውያን እና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን ተገልጿል። ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች የታገዱ ሲሆን የተለያዩ ኤግዚቢቶች መያዛቸውንም ተጠቅሷል። ተጠርጣሪዎቹ ህገወጥ ሐዋላዎችን፣ የገንዘብ ዝውውሮችን፣ የውጭ ምንዛሪ ስወራዎችን፣ የግብር ስወራዎችን፣ ህገወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎችን በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ፣ እንዲሁም አሸባሪ ኃይሎች እና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን መግለጫው አመላክቷል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በውጭና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት የማያዳግም ህጋዊ እርምጃ መወሰዱ ተጠቁሟል። በተለያዩ ዓለማት የሚ የሚገኙ ኢትዮጵያን የሚልኩትን ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፍቃዳቸው በፈጸሙት ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የሐዋላ አስተላላፊዎችና ህገወጥ የሐዋላ ድርጅቶችም እርምጃው የተወሰደባቸው ናቸው። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችን በቁጥጥር ስር ውለዋል። የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፍቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገ ወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ አካላት ላይም እርምጃ ተወስዷል። በሀገሪቱ ብሔራዊ ጥቅም ላይ በማነጣጠር ሲፈጸም የነበረው ኢኮኖሚያዊ አሻጥር ትላልቅ የመንግስት ፕሮጀክቶችን ለማስተጓጎል ህዝብ በመንግስት ላይ ቅሬታ እንዲያድርበት፣ እንዲሁም የኢትዮጵያ ኢኮኖሚ እንዳያንሰራራ በተደራጀ መንገድ ሲፈጽሙ እንደነበር ነው የተገለጸው። በጸጥታ ተቋሙ እርምጃውን በተመለከተ ከወጣው መግለጫ ጋር የበርካታ ተጠርጣሪዎች ፎቶግራፍና በቁጥጥር ስር ያሉ የተለያዩ ሰነዶች፣ ንብረቶች ይፋ ተደርገዋል። በጥቅምት ወር አጋማሽ ላይ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በህገወጥ መንገድ ገንዘብ ያስተላልፋሉ ባሏቸው የሐዋላ ተቋማት ገንዘብ ላኪና ተቀባዮች ላይ መንግስት ጠንካራ እርምጃ ሊወስድ መሆኑን ገልጸው እንደነበር ይታወሳል። ገዢው በወቅቱ ለሽብርተኝነት ገንዘብ ማስተላለፍ ወይም ህገ ወጥ የገንዘብ ዝውውር ላይ የተሰማሩ ገንዘብ አስተላላፊ ተቋማት እንዳሉ መንግስት እንደደረሰበትና የተቀናጀ ሰፊ እርምጃ ለመውሰድ መዘጋጀቱንም አመልክተው ነበር። የሀገርን ደህንነት ስጋት ላይ በሚጥሉና የሀገርን ኢኮኖሚ በሚጎዱ አሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል የማያዳገም እርምጃ ለመውሰድ የተጀመረው የተቀናጀ ጥረት ተጠናክሮ እንደሚ እንደሚቀጥል አገልግሎቱ አስታውቋል። መላው ሀገር ወዳድ ዜጋ መሰል ወንጀሎችንና ወንጀለኞችን በማጋለጥ ያደረገ ያለውን ተሳትፎ አጠናክሮ እንዲቀጥርም ጥሪ አቅርበዋል።